አሰላሙ አሌይኩም ረህመቱላሂ የበረካት ውድ እና የተከበራችሁ ዴ ቻናላችን ቤተሰቦች እንዴት ናችሁ? እኛ አልሀምድሊላህ ሰላም ነን። እንግዲህ ማለት ነው ከስንት አመት ከአስራ ሁለት ከአስራ ሶስት ዓመት በኋላ ሽንብራ እሸት ቀመስኩ ማለት ነው። የሚገርማችሁ ነገር እንግዲህ ያው በልቼ አላውቅም። ሳውዲ ከሄድኩኝ በኋላ በማረፍት ራሱ የመጣሁ ጊዜ አልቀመስኩኝም ነበር።

እህቴ ልካልኝ ነው ማለት ነው። ውሃ ተነክሮ ነው አሉኝ። ግን ውሃ ነክሮ እንዴት አድርገህ መጡታል? ይቃፍጣል ማለት ነው። ግን ፍሬ የለውም። ኑሪው ፍሬ ያለው ነው የሚባለው ያለው ኧረ ተው

እሸቱን እልክላችኋለን። የምናቀርበው ለም ዛኪሮዬ፣ በፖስጣ ጅዳ ላይ ያላችሁት፣ ዱባይ ያላችሁት እሸት የማታገኙ በፖስጣ እልክላችኋለሁ ወይም እናቴ ታመጣላችኋለች በላቸው እና እንዳላችሁ ወይ ሰው ያላችሁት በፖስታ ወይ እናት ይታመጣላችኋል። ሂጅ ላድርስላቸው። እኔ መሄድ አልችልም። እኔ ሂጅ ላድርስላቸው ለምን ለታናሼ፣ ለውዴ ለዘይነብ ላድርስላቸው እንዴት ነው ነው አባቴ ብቻውን አንተሳ ላንተ፣ ያኔ አባት አለልህ ተዳፉ ይዘጋል። ለምን ይዘጋሰጥ? እና አለ ሀገራችንን ማማን ያድርግልን፣ እና በሀገራችን ላይ የተረጋጋ እንጀራ የተረጋጋ ህይወት ይስጠን። በተረፈ ደግሞ በሌላ ቪዲዮ እንገናኛለን። ቻናሌን ደግሞ ሰብስክራይብ አድርጉኝ፣ እስኪ አሳድጉልኝ። ምን ችግር አለው? እንዲሁም እቃ ማዘዝ የምፈልገው እቃ ዘዙን፣ የትኛውም ሀገር እናደርሳለን። በተረፈ ደህና ሆኖ ዛኪርዬ፣ እናቴን ሰብስክራይብ አድርጉ በላቸው። እናቴን ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ላይክ አድርጉ፣ ላይክ አድርጉ፣ ዩቲዩብ አድርጉ። አይዎ ዩቲዩባችንን ሰብስክራይብ አድርጉ። ዩቲዩባችንን ሰብስክራይብ አድርጉ። በተረፈ እኔም እናቴም አባቴ የምንወዳቸዋለን። ባይ ባይ አይ ላቭ ዩ በላቸው። በቃ እንግዲህ ዛኪርም እንደምታዩት መልዕክት አስተላልፎላችኋል። እሸትም እልክላችኋለሁ ብሏችኋል። እንግዲህ በተስፋ ጠብቁ። በተረፈ ደህና ሆኖ ባይ ባይ